እስከ አርብ እንደምናደርገው ሁሉም አይነት አገልግሎቶች ይሰጣሉ። በአማካሪ ቢሮ ላይ ያለውን ጫና ለማቅለል ይሄኛው ሰአት ለእኛ ምቹ ሰአት ነው። ከምሽቱ ሁለት ሰአት ቅዳሜ ቀን ሙሉ እሁድ ግማሽ ቀን ማድረግ በማተ እንዲሰራ አላወኩም። አብዛኛው ብዙ አዌርናንስ የሌላቸው ላይ መጡ ይችላሉ። እኛ ግን ስንመጣ ከቀኑ እንደውም የተሻለ አገልግሎት እናገኛለን። በዚህም ደግሞ ለመንግስት ተጨማሪ 2 ሚሊዮን ዘጠኝ መቶ ሺ ይህም ማለት ወደ 3 ሚሊዮን የሚጠጋ ተጨማሪ ገቢ ማስገኘት ተችሏል። የራሱ ስራ ያለው በቀላሉ መጥቶ በስራ ሰዓት ላይ የማይመቸው ሰው መጥቶ አገልግሎት የሚወስድበት ስርዓት ተፈጥሯል። አዲስ አበባ በፍጥነት እያደገች ያለች ከተማ። አዳዲስ ሕንፃዎች፣ መኖሪያ ቤቶች፣ የንግድ ማዕከላት በየአቅጣጫው ይገነባሉ። ይህ ሁሉ እድገት ግን ያለ እቅድና ፍቃድ የሚከናወን አይደለም። እዚህ ላይ ነው የአዲስ አበባ ከተማ አስተዳደር የግንባታ ፍቃድና ቁጥጥር ባለስልጣን ሚና ወሳኝ የሚሆነው። ለዓመታት ግንባታን አስመልክቶ ፍቃድ ማግኘት ውስብስብና ጊዜን የሚወስድ ሂደት ነበር። ነገር ግን የአዲስ አበባ ከተማ አስተዳደር የግንባታ ፍቃድና ቁጥጥር ባለስልጣን ይህንን ተግዳሮት በመጋፈጥ አገልግሎቱ ለህብረተሰቡ ተደራሽ ለማድረግ አዲስ ምዕራፍን ከፍቷል። በ2017 እንግዲህ መሰረታዊ የሚባሉ የመስሪያ ቤቱን ሚሽን ማምጣት ማሳካት የሚችሉ ስራዎችን አቅደን ወደ ተግባር ገብተን ብዙዎቹን ፈጽመናል። ከ95 በላይ እንደዚህ ሆኑ አፈጻጸሞች፣ ፊዚካል አፈጻጸሞች ሰርተናል እና እሱን ስናፈጽም የገጠመን ትልቁ ቻሌጅ የነበረው ከአገልግሎት አሰጣጥቃ ህዝቡ ላይ ቅሬታ፣ መጉላላት ሁኔታዎች ነበሩ። ይህንን አይተን ገምገመን በመጨረሻዎቹ በበጀት አመቱ መጨረሻዎቹ ወራቶች ላይ ለማስተካከል የተለያዩ ሙከራዎች ስናደርግ ነበረ። ከሙከራዎቻችን መካከል በጥቂቱ ለመጥቀስ አምሽተን በመስራት እስከ ምሽቱ ሁለት ሰዓት ለአገልግሎት ማንኛውም ተጠቃሚ በክፍለ ከተማም በዋና ቢሯችንም መቶ የተጠራቀሙ ብዙ ጊዜ የፈጁ ጉዳዮችን የማስተናገድ ቅዳሜ ቀኑ ሙሉ፣ እሁድ ግማሽ ቀን ስናደርግ ነበር የቆየነው። በዚህም በጣም ትልቅ ውጤት አምጥተንበታል። ብዙ ባለጉዳዮችን፣ ብዙ የተጠራቀሙ ጥያቄዎችን ምላሽ ለመስጠት ሙከራዎች አድርገናል። ግንባታ ፈቃድና ቁጥጥር ባለስልጣን እንደ ክፍለ ከተማ ደግሞ ጽህፈት ቤት አንዱ አገልግሎት ማሻሻል አለብን ተብሎ ታሳቢ ስለተደረገ የስራ ሰዓት ማሻሻያን ያደረግነው። የስራ ሰዓት ማሻሻያ ስናደረግ ከነበረው ከሰኞ እስከ አህዱ እስከ 11 ተኩል ከምንሰራው እስከ ሁለት ሰዓት ድረስ፣ ቅዳሜ ከሁለት ሰዓት ተኩል እስከ 11 ተኩል፣ እንዲሁም እሁድ በግማሽ ቀን አገልግሎት እንድንሰጥ በጋራ በመወያየት በመግባባት አገልግሎት ለመስጠት ነው ተግባብተን የጀመርነው። ከዚህ አንጻር ባለጉዳዩ በማንኛውም ሰዓት ላይ መጥቶ በተለይ ከስራ ሰዓት በኋላ የማይችል አሁን የራሱ ስራ ያለው በቀላሉ መጥቶ በስራ ሰዓት ላይ የማይመቸው ሰው መጥቶ አገልግሎት የሚወስድበት ስርዓት ተፈጥሯል። እንደሚታወቀው ማህበረሰባችን ከሰኞ እስከ ሀርቡን ወይም ደግሞ ቀኑን እስከ 11 ሰዓት የተለያየ ቦታ እየሄደ ወይም ደግሞ ስራ ላይ ነው የሚያሳልፈው። ስለዚህ በረፍት ጊዜው መቶ አገልግሎት ማግኘት እንዲችል ቅዳሜና እሁድም መቶ መገልገል እንዲችል ተገልጋያችን ብዙ ነው። ለብዙ ተገልጋይ ደግሞ ብዙ የአገልግሎት ጊዜ ያስፈልገዋል በሚል በአግባቡ እየተጠቀምንበት ነው ያለ ነው። በዚህም ደግሞ በጣም ብዙ ተገልጋዮችን ማገልገል የቻልንበት ሁኔታ ነው ያለው። ዛሬ ከእናንተ ጋርም የተገናኘ ነው ከምሽቱ አንድ ሰዓት ተኩ ላይ ነው በአንድ ሰዓት ተኩል ደግሞ እንደምታዩት ከኋላ ሁሉም የግንባታ ፍቃድና ቁጥጥር ባለሙያዎች በስራ ገበታቸው ላይ ነው የሚገኙት። ይሄም ደግሞ በምንም ሳይሆን ዜጋን ባለሙያው ዜጋውን እንዲወድና ሙያውን አክብሮ እንዲሰራ በመተማመን ነው ማለት ነው። ስለዚህ ይህንን አገልግሎታችንን ደግሞ እንደምሰጥ ተገልጋዮችን በማወቅ ደግሞ ተገልጋዮቻችንም ያለውን ጊዜ ነገ ከነገወዲያ ብለን ከምንቀጥር ዛሬውኑ ጥንቅቅ አድርገው ጨርሰው የሚሄዱበት ሁኔታ ነው ማለት ነው። እዚህ ቀደም የግንባታ ፍቃድ ለማግኘት ወራትን የሚፈጅ ጊዜ ነበር። ባለስልጣኑ ይህንን ችግር በጥልቀት ተመልክቶ የቴክኖሎጂ አጠቃቀምን በማሻሻልና የአሰራር ሂደቶችን በማቀላጠፍ ለውጥ ለማምጣት ጥረት አድርጓል። የአገልግሎት ሰዓትን እስከ ምሽቱ ሁለት ሰዓት ማራዘምና ቅዳሜና እሁድን ጨምሮ አገልግሎት መስጠት ደግሞ የዚህ ለውጥ ትልቅ አካል ነው። የሰዓት ማሻሻያ ስናደርግ እንደ ክፍለ ከተማ መጀመሪያ ላይ ከባለሙያዎቻችን ጋር የማወያየት ስራን ይሰራል። እዛ ላይ ብዙ ቻሌንጅ አልገጠመንም። የጋራ መግባባት ስለሆነ ህብረተሰባችን እናረካለን የሚል መነሻ ስለያዘን በውይይት የጋራ መድረክ ነበረን። በውይይት ላይ ሰራተኛውም አምኖበት አስፈላጊ መሆኑም እንደ ተቋም ደግሞ አገልግሎት ሰጪ ባለጉዳይ በተቋማችን ላይ ያለውን ስም ከፍ የሚያደርግ ሚዲያችን የተቋማችንን ሚድ ከፍ የሚያደርግ የሚቀይር ሁኔታ መፍጠር ስላለብን ይሄንን በጋራ መግባባት ባለሙያ በማንኛውም ሰዓት ለማገልገል የተለወጠ የአገልጋይነት መንፈስ እየጨመረ ከፍ እያለ የመጣበት ሁኔታ ነው ያለ ይሄንን አገልግሎት ስንጀምር በመነጋገር በማሳመን እንደኛ ቢሮውም ያንን አላማ ለምንድን ነው የሚጠቅመው? እንደዚህ ማምሸቱ ምንድን ነው የሚጠቅመው? ያለብን ቁልፍ ችግርስ እንደተቋም ምንድን ነው? እንደ ተቋም ያለብን ቁልፍ ችግር አገልግሎት አሰጣጣችን ነው ብለን ስንነሳ፣ ማከም ያለብን አገልግሎት አሰጣጣችን ነው። ስለዚህ ከባለሙያውም ጋር ወደዚህ አገልግሎትም ስንገባ፣ መጀመሪያ ያደረግነው መወያየት ነው። በደንብ ከአላማው አንስቶ ጥቅሙ፣ ሊገጥሙ የሚችሉ ችግሮች፣ እንዴት መወጣት አለብን የሚሉትን ነገሮች ነው የተወያየ ነው። በዛ ላይ ተግባብተናል። የሰው ልጅ ጭንቅላት ደግሞ ላመነበት ነገር ቆሞ በደንብ መፈጸም ስለሚችል ያንን በደንብ መፈጸም ችለናል ማለት ነው። እንግዲህ የሚያጋጥሙ ችግሮች እንደሚታወቀው፣ ባለሙያ ከተለያየ አካባቢዎች ነው የሚመጣው። ከዚህ አገልግሎ ወደ ቤቱ ሲሄድ የትራንስፖርት ችግር ይገጥመዋል። ሌላኛውን ተነሳሽነቱ ስላለ መፍታት ይቻላል። ይህንን ደግሞ ያለንን ሪሶርስ በደንብ ባይበቃም እንኳን እንዲብቃቅ አድርጎ በመጠቀም ሳልፈናል ማለት ነው። በምሽት የስራ ሰዓት የምናገለግላቸው አገልግሎቶች እንደ ወትሮ ከሰኞ እስከ ዓርብ እንደምናደርገው ሁሉም አይነት አገልግሎቶች ይሰጣል። ከታች ከፕላን ሰመነር ጀምሮ እስከ ግንባታ ፈቃድ እስከ ማስጀመሪያ ሁሉም ባለሙያ አንዳንድ ይኖራል። ሙሉ አገልግሎት አግኝቶ መሄድ ይችላል ማለት ነው። እንደ መደበኛ ሰት ምንም ልዩነት የለውም። የምንሰራው ስራ ይሄን አገልግሎት አናውንስ ከተደረገ ጀምሮ ሁሌም እኛ በሰዓታችን እዚህ እንገኛለን አገልግሎት ለመስጠት። በተለያየ መንገድ ተገልጿል፣ ያው ምሽት አገልግሎት እንደምንሰጥ ማለት ነው። ሁሌም ያው እዚህ ቼክስ ቢደረግ ተገልጋዮች ይመጣሉ፣ እኛ እንጠብቃለን። የሚመጣውን ተገልጋይ በሚገባው መልኩ አገልግሎት እንሰጣለን። እንግዲህ ያው የምሽት አገልግሎት ተቋማችን ከፍተኛ አገልግሎት የሚሰጥበት ተቋም ነው። ይህን መሰረት በማድረግ ተገልጋይን ተደራሽ ለማድረግ የተገልጋዮችን ጥያቄ ለመመለስ የተጀመረ አሰራር ነው። ቀን ላይ እንደሚታወቀው ወረዳም ወደ እኛ ስለመጣ በጣም ቢዚ ነበረ። እሱንም ኮምፐንሴት ለማድረግ ሞክረናል። ያ ማለት ኦልሞስት ሁላችንም በሚባል ደረጃ እስከ ሁለት ሰዓት እያገለገልን ነበረ ህዝቡንም ተደራሽ ሆነናል ብለን እናስባለን። ኦልሞስት እናንተም ቼክ ብታደርጉ ከዚህ በፊት ሁሉም በሚባል ደረጃ ቢሮ ላይ እንገኝ ነበረ። ከሁለት ሰዓትም የሚያልፍባቸው ጊዜያቶች ነበሩ። በደንብ አገልግለናል ብለን እናስባለን። ያው ሁሉንም አገልግሎቶች በምሽት ሰዓትና በቅዳሜና ወደ አገልግሎቶች መስጠት ጀመረናል። እንደ ጅማሩ ነው እየጀመርን ያለ ነው እና ያገኘነው ጥሩ ፊድባክ አግኝተንበታል። የእኛ ተገልጋዮች ሌላ ቦታ አገልጋዮች ናቸው እዚህ ሲመጡ በትርፍ ሰዓታቸው ወይም ከስራ ውጭ በሆነ ሰዓታቸው መጥተው ለመገልገል ችለዋል። አዲስ የወሰነ ኤክስፕሪንስ አለ። አሁን ምሽት ላይ ለምደነዋል። በቃ 12 ሰዓት ሆኖ ልክ ገና ሰዓታችን እንደሆነ አይነት ስሜት ነው የሚሰማው፣ ለመናገር ማለት ነው። የመሽም አይመስለንም። አዲስ ኤክስፕሪንስ ስለሆነ ተገልጋዮችም ሲመጡ አዲስ ነው የሚሆንባቸው ማለት ነው። ስለዚህ በቃ በተለይ በዚህ አመት ይሄ መደረጉ የተወሰነ ለውጥ አለውና እኛም ወደፊትም ያው ሰዓታችን ይስተካከላል፣ በዚሁ እየለመድ ነው እንሄዳለን ማለት ነው። ስለዚህ አዲስ የሆነ ልምድ ሰጥቶናል እያንዳንዳችን ባለሙያዎች ማለት ነው። ተወሰኑ ተግዳሮቶች ነበሩ። ለምሳሌ እሁድ ቻሌንጅ እንትኑ ባህሉም አለ፣ አንዳንድ እንትኖችም አሉ እንደ ክፍተት። ግን ብዙ ብዙ ጫና አልፈጠረብንም። እንደውም ጥሩ ይሄ ጥሩ ጅማሮ፣ ጥሩ ተሞክሮ ነው። በሌላ ሴክተርም በሌላ ተቋምም መስፋት ያለበት ነገር ነው ብዬ የምወስደው፣ እንደ ሀገርም የተሻለ ነገር ነው ብዬ ነው ማስበው። መጀመሪያ ላይ እውነት ለመናገር እኛን ቡድን መሪዎችን ጨምሮ አዲስ ነገር ስለሆነ እንትን ብለናል። እንዴት ምናምን ትያለሽ እና ከዛ ግን ያው ቀስ በቀስ እውነትም አንደኛ ከስተመር የሚመጣል መሰለን ምሪል እና ቁጭ ብለን እስከዛ ሰዓት ድረስ ቤት ልጆች ይኖራሉ ምን እና ያንን ሁሉ አስበን ነበር መጀመሪያ እንደ ችግር። ያው ግን ቀስ እያለን ከስተመሩም የተሰናገደ የእውነትም ቀን ስራ ውሎ ታይም የሌለው ሰው በዛች ሰዓት መቶ እየተስተናገደ ሳቲስፋይድ የሆነ ሲሄድ ማገልገላችን ለካ ጥሩ ነው ምንም አይደል በሚል በጥሩ ተነሳሽነት ነው ሁላችንም ስንሰራ የነበረው። አሁንም እንደምታይ ሰዎች እየመጡ በተግባራዊ ሁኔታ ሲያዩት እያመኑ እየበዙ እየጨመረ ነው የመጣው። ከስተመሩ እኛም ደግሞ ሰራተኞች እየለመድ ነው ስንመጣ እንደ ኖርማል የስራ ሰዓት እያየ ነው የተለያዩ ቻሌንጆች ይኖራሉ፣ የተገለጹ ይኖራሉ፣ የትራንስፖርት የተለያዩ ነገሮች። እሱንም ቢሆን እያመቻቸን ጥሩ እንትን አለው። በደም ተለምዷል ማለት ይቻላል። የሰራተኛው ጋ ያለው ስሜት ደግሞ የተገልጋዩን እርካታ በሚመለከትበት ጊዜ በጣም ሞቲቬት ሆኖ እየሰራ ነው ያለው። ይሄ ደግሞ ምንድን ነው የሚያመለክተው? እኛ የምንሰጠው አገልግሎት ሰውን የሚያረካ ከሆነ በደንብ ኢኒሽት እየሆንን እየሰራን ያለ ነው ማለት ነው። ይህ አዲስ የስራ ባህል እያስገኘ ያለው ጠቀሜታ ዘርፈ ብዙ ነው። አንዳንድ ተገልጋዮች ይመጣሉ እናንተም እንዳያችሁት ማለት ነው። ምሽት ላይ የሚመጡት አገልግሎት እንዲሁም ቀን ላይ ከሚመጡት አገልግሎት ምሽት ላይ ሲመጡ ተገልጋዮች የህብረተሰቡም ብዛት ስለሚቀንስ በአግባቡ አገልግሎታቸውን ይወስዳሉ ማለት ነው እና አብዛኛው እዚህ የሚመጣው እኛም እንዳየነው መልካም የሆነ አገልግሎት እያገኙ ይሄዳሉ። ምሽቱ አገልግሎት ብቻና በቅዳሜና እሁዱ ብቻ አገልግሎቱን ጀምሮ የጨረሰ 339 ተገልጋይ ከአገልግሎት የሚሰበሰብ ገቢ ለመንግስት ተጨማሪ 2 ሚሊዮን 900 ሺህ፣ ይህም ማለት ወደ 3 ሚሊዮን የሚጠጋ ተጨማሪ ገቢ ማስገኘት ተችሏል ማለት ነው። በዚህ በሚገለገልበት ወቅት ያገኘ ያገኘነውም ገቢ ኦልሞስት ወደ 3 ሚሊዮን አካባቢ ገብቷል። እንግዲህ ተገልጋዮቻችን በጣም ካሰቡት በላይ የሆነ አገልግሎት እያገኙ ነው ያሉት። በተለይ የመንግስት ሰራተኛ የሆኑ ተገልጋዮቻችን ቅዳሜ እየመጡ በጣም ይገለገሉ ነበር። በዚህም ብዙ እርካታቸውን እየገለጹ ነበር ያሉት። የአገልግሎት ተደራሽነትን መጨመር በግለሰቦች ደረጃ ትልቅ ፋይዳ አለው። የእኔ ዲዛይን ኦፊስ ስላለኝ በብዛት ብዙ ግንባታዎችን ለማስፈቀድ እዚህ ክፍለ ከተማ እመላለሳለሁ። አገልግሎታቸው ያው ከበፊቱ በጣም የተሻለ ነው። በዛ ላይ ተጨማሪ ሰዓት ማታንም አምሽተው በመስራታቸው ለእኛም ጥሩ አገልግሎት እየሰጡ ነው። ትንሽ ቆይት ብያለሁ። ፕላን አለ ከመጣው ቆይቻለሁ። የምሽት አገልግሎት እንደጀመረ ያው ቅዳሜም፣ የምሽት አገልግሎት ያው የተገለገልኩ ነው። ከነሱ ጋርም በዚሁ ቀን ላይም ማታም እገለገላለሁ። አገልግሎት አሰጣጣቸው በጣም አሪፍ ነው። አገልግሎት ሳሰጣጡ እጅግ በጣም ቆንጆ ነው። የምሽት አገልግሎት ከጀመሩ እስካሁን ባለው ትሬንድ አብሬ ተገልጋይ ነኝ ማለት ነው። ይህ በተጨማሪ ሰዓት መሰራቱ ለእኛም የስራ ጫና ይቀንስልናል። ለከስተመርም በተባለው ጊዜ በተባለው ሰዓት መድረሱ ኢኮኖሚውን ፋይናንሻል ነገሩን ሴቭ እንዲያደርግ ይጠቅመዋል ብዬ አስበዋል። ጠዋት ላይ ብዙ ሰው ነበረ፣ ማታና ቅዳሜ ብዙ ሰው የለም። እኛ ግን መተን እየተገለገልን ሰዎች ፋይዳቸው ቆንጆ ነገር ነው። በእርግጥ ምንድን ነው ሰው ብዙም እንትን አላለውም፣ አዳፕት አላደረገውም። ይሄ የስራ ሰዓት እዛ ጋ ያለው ሲቪሊያንስ የሚሰሩትም እያከናወኑ ነው የሚመጡት ማንኛውም ከሁሉም ጋር የሚገናኘውን እዚህ ቅዳሜና እሁድ የመስራት መጥተው የማስፈጸም አቅም ይኖራቸዋል። ይሄ መልካም ነገር ነው። ይሄ አሁን እየተካሄደ ያለው እንደ ሰዓት ይቆጥባል፣ ጊዜ ይቆጥባል። እራሱ እኮ ጊዜ ብር ነው እና ስለዚህ ጥሩ ነገር ነው። ይሄ ቅዳሜና እሁድ መካሄዱ ይሄ መልካም ነገር ነው። ያው አብዛኛው ብዙ አዌርነስ የሌላቸው ላይመጡ ይችላሉ። እኛ ግን ስንመጣ ከቀኑ እንደውም የተሻለ አገልግሎት እናገኛለን። ለምን ኦልሬዲ ማታ ላይ ነውም አእምሯቸው አረፍ ብሎ ስለሆነ በደንብ አገልግሎት ከቀን እንደውም የተሻለ አገልግሎት እናገኛለን። ለኔ የተለየ የለም። ሰው ስለሌለ ብዙም ጫና የለውም እዚህ ያለው ሬዲ ነው፣ ፈጻሚው ሬዲ ነው፣ አመራሩ ሬዲ ነው፣ መሪው ሬዲ ነው። እና ስለዚህ የተቀናጀ ስራ ስለሆነ አሁን አብዛኛው ደግሞ በስታንዳርድ ነው የሚሰራው። ፍሰት ደግሞ አለ ትልቅ የህዝብ ፍሰት አለ። ስለዚህ አሁን አዌርነሱ ቢካሄድ እና በተለይ በእናንተ በኩል ቢካሄድ አብዛኛውን ክላይንቱ እየመጣ ጉዳዩን ሊያስፈጽም ይችላል የሚል እምነት አለ። እና ምንም የቸገረን ነገር የለም እስካሁን ብዬ ነው ማምነ እንደዚህ አምሽቶ መስራታቸው እኛም ካላስፈላጊ እንግልት ካላስፈላጊ መጨናነቅ ተገላግለናል። ይሄ ጥሩ ነው፣ ለሌሎችም ተሞክሮ ነው ብዬ አስባል ያው እንደ ስቴክሆልደር አንድ ስቴክሆልደር ሆነን ስራችንን ከስራ ሰዓት ውጭ እየተገኘን ከስራ ሰዓት ውጭ ማለት በስራ ሰዓት ቢሮችንን ሰራና ሌሎች ተገልጋዮች ቀለል ባሉበት ሰዓት መተን ጉዳያችንን እንጨርሳለን። ማታ እንዲሰራ ለወቁ መግጠኛ ለወቁ አጋጣሚ ነው። 11 ሰዓት መጣ ወቅት 11 ሰዓት መጣ እንደመጣውም እንደመጣውም በጥሩ እኔ በጣም ደስ ብሎኛል። ያለምንም ማጋነን በእውነት ከማታ ላይ ፖዚቲቭ ኖሮ ቫይቡ በተረጋጋ መንገድ የሚያስተናግዱትና ብዙ ነገር ኢን ዲቴል ኢን ዲፕ ለማየት ይመቻል። አገልግሎቱ አሪፍ ነው። ቀዳሜና እሁድንም የምሽቱን አገልግሎት ጨምሮ እጅግ በጣም አሪፍ ነው፤ ምክንያቱም ኮንሰልታንቶች ሲባል ያው የእኛ ጣጣ ብዙ ነው። ከንደዛም ኤክስትራ ታይማቸውን ተጠቅመው እኛን ለማገልገል አልታከቱም፣ ወይ ደግሞ ደከመኝ ሰለቸኝ ሳይሉ በፈለግነው ሰዓት መተን አገልግሎ ማግኘት እንችላለን ማለት ነው። አዲስ አበባ ከተማ አስተዳደር የግንባታ ፈቃድና ቁጥጥር ባለስልጣን የጀመረው የአዲስ የስራ ባህል የከተማዋን የግንባታ ኢንዱስትሪ ገጽታ የሚቀይር እርምጃ ነው። ከስራ ሰዓት ውጭ ለመገልገል ቢሮ ላይ ያለብንን ጫና ለማቅለል፣ እኛ ጋር በግል በአማካሪ ቢሮ ላይ ያለውን ጫና ለማቅለል ይሄ እኛው ሰዓት ለእኛ ምቹ ሰዓት ነው። አንደኛ ስራን በተቀላጠፈ ሁኔታ ማስኬድ ይቻላል። ለምሳሌ አሁን ከሰኞ እስከ አርብ ብንሰራ የሆነ ስራዎችን አትርፈን ነው ወደ ቤት አይደለ አደለ። ቅዳሜና እሑድ መጨመሩ ግን ሞሮፍ እኛ እንድንሰራ ደንበኞቻችን ለማስደሰት ጋባሽ ኤክስትራ ታይም ተጨምሮ መሰራቱ እኛ ከእነሱ ጋር ያለንን ነገር ኢቭን ደንበኛ ለማስደሰት ራሱ ሞርት እንትን ታያለሽ ማለት ነው። ትሮራጭ ያለሽ በዛ ሰዓት ይሄ ከነሱ የመጣ ሪዛልት ስለሆነ እጭ በጣም አሪፍ፣ ለኔ አሪፍ። እኔ በጣም ጥሩ ላይ ነኝ። ደንበኛ ነጋዴ ነው፣ ጊዜ የለኝም። በጣም ጊዜ የለውም ሰው ይቸገጣ። ደግሞ በጣም ጥሩ ስርዓት። ለተጠቃሚ በጣም ቆንጆ ነው፣ በጣም ቆንጆ ነው ነገር ነው። ፋይዳውን እኔ ከከስተመሩ ሳይድም ከእኛም ሳይድ ብነግርሽ አሁን ከኛ በእኛ በእንደ ባለሙያ እንዳልሹ ነው። ለምሳሌ 11 ሰዓት ሊደርስ ነው ወይ እንዲኖ ብለን ተቻኩለን አስቀምጠን የምንሄደውን ስራ በሰዓቱ ጨርሰን የመሄድ ነገር አለ። ጠዋት ላይ አዲስ ስራ ነው እንዳዲስ የሚጀምረው። በከስተመሩ ሳይድ ደግሞ እንዳልኩሽ ነው። ሰው ሁልጊዜ ላይፈቀድ ይችላል በሚሰራበት ቦታ ላይ ምን ያደርጋል? ወ ከ11 ሰዓት በኋላ ያለውን ሰዓት መጥቶ ይጠቀማል። አሊያ እሑድ የረፍት ቀኑ ነው ግማሹን ሰዓት መጥቶ ይጠቀማል። እና አንድ አገልግሎት ደግሞ በአንድ ቀን አያልቅም። እኛ ቤት እንትን ስላለው ያንን ነገር በጥሩ ሁኔታ የመጨረስ ነገር ሳት ሳስፋይ የማድረግ ነገር አይ፣ የተለያዩ ስራ በፊት ቆመ የነበሩ ማህበሮች የተከፈቱ ስራው ሰፋ ብሎ ነበር። እና በዛ ምክንያት በጣም ሰዎች ይመጣሉ የማህበር አገልግሎትን ለማግኘት ሌሎችም ደግሞ የወረዳም አገልግሎቶች ወደ እኛ እንደመካተታቸው እነሱንም ተደራሽ ለማድረግ ጥሩ አጋጣሚ ይፈጥራል፣ ይሰራል። በቀን የምናገለግለው በአማካኝ እስከ 10 እስከ 15 ነው የምናገለግለው። በምሽት ፕሮግራማችን ላይ ያው እየጨመረ ነው የመጣው። የመጀመሪያ ሰሞን ላይ ሰው ትረስት አልነበረው እውነት፣ አሁን የመንግስት ሰራተኛ ያገለግላል እንደዚህ ብሎ ያስብ ነበረ። ግን መጥተው ሲያዩ እርካታቸው እየጨመረ አረ ግዴለም ያገለግላሉ፣ ያገለግላሉ ሄዳችሁ ቼክ አድርጉ እየተባባሉ የሚመጡ ከስተምሮች ስላሉ ሰውም እየጨመረ ተገልግሎትም እየጨመረ ነው ይመጣለን። ሰራተኛው ላይም ያው አንዳንዴ መንግስት ሰራተኛ በፊት ላይ ነበረው ያው ከስራ ሰዓት ቀድሞ የሚወጣ ተደርጎ ነው እና ያም ስም እየተቀየረ ስለሆነ ጥሩ መነቃቃት አለ። እንደውም ከተማ አስተዳደሩ ይሄንን ወደፊት በደንብ ሰፖርት አድርጎት ያሳድገዋል ብለን እናምናለን። ፍጥነት፣ ጥራትና ተደራሽነት። እነዚህ ቃላት የአሁኑን የባለስልጣኑን አገልግሎት የሚገልጹ ብቻ ሳይሆኑ የከተማዋን የወደፊት እጣ ፈንታ የሚቀርጹ ናቸው። አዲስ አበባ በብርሃን ፍጥነት ላይ ትገኛለች። ይህ ለውጥ የአዲስ አበባ ብቻ ሳይሆን የመላው ኢትዮጵያ የወደፊት እጣ ፈንታን ብሩህ የሚያደርግ የመንገድ ካርታ ነው። አዲስ አበባ የብርሃን ከተማ